ሩታዬ ናት፣ የመጨረሻ ልጄ ናት መደምደሚያ የበለ ጭራሽ አናቴ ላይ ልትደመደም አላሉ። ማዘርዬን አታበሳጭብን፣ ሩታዬን ቆንጆ። እውነት ነው የአራስ ቤት ወግ ማድረግ ገና ነው፣ ሁለት ወር ሲሞላሽ ነው። ና ዛሬ እንግዲህ ሩታዬ ማዘረን ጉር ነው የሰረቻቸው። እሱም ያው ከአራስ ቤት ወጥቼ አብሬያችሁ ሄጀ ሱቅ እቃ መግዛት አለብኝ። ወገቤን አመመኝ፣ ገንፎ ሙቅ ስጋ ሰለቸኝ፣ በቃኝ። አራስ ቤት መተኛት መውጣት አለብኝ። ልጁን፣ አሳዝኑኝና ወጥቼ ከእናንተ ጋር እንግዲህ እቃ ገስቼ ይመጣሉ፣ በማለት እህቶቿንም እናቷንም አስደንግጣለች። ማዘር እንግዲህ የድሮን ጠቀስ እያደረጉ ያው የሩታዬ እናት መናገር ይወዳሉ፣ ከምወዳቸው ነገር ማለት ነውና ድሮ በኛ ጊዜ ጨረር እንኳን ትንሽ ጨረር እንኳን በበር ከገባ ያንን በሩ ሁሉ በጨርቅ እንወትፍ ነበር። ያሁን ልጆች ዘመን ያመጣ ስትመጣችሁ አራስ ቤት አንድ ወር እንኳን በደንብ መተኛት አትችሉም፣ በማለት እንግዲህ ሩታን ሲቆጡ ነበረ። የመጨረሻ ልጄ ነሽ መደምደማዬ ብልሽ ጭራሽ አናቴ ላይ ተደመደምሽብኝ ሩታዬ እናትን። አንቺ ሩታዬ አታበሳጭብን፣ ማርያም በሽንም ታወጣሽ ብለናል። እንግዲህ በሰላም ማርያም በሽንም ታወጣሽ ይባላል። እና በሽንም ታወጣሽ ሩታዬ። ማዘርም በዚህ ልክ አታበሳጭብን። በጣም ነበረ የደነገጡት። የእውነቴን ነው እምላችሁ፣ ጭራሽ ሰለችኝ አለች እኮ በቃኝ። ሶስት ቀን ይበቃል። አራስ ቤት ልጁን ተሸክሜ እወጣለሁ ነው። ወገቤን ከሆነ ወገቤን ጥብቅ አድርጌ አስሬ አለው። ሰለቸኝ፣ ሙቅ፣ ጠዋት ሙቅ፣ ማታ ሙቅ፣ ገንፎ፣ ስጋ ሰለቸኝ አላለችም አንቺ እድለኛ ነሽ። ሽሮ ታየ ቀንጅ፣ በእናትሽም ቀንጅም። ስንቱ በእናቱ እጅ መታረስ የሚያምረው አለ መሰለሽ ስንቱ በእናቱ እጅ መታረስ እየፈለገ እናቱን ያላገኛል ለመሰለሽ እና ሩታዬ ማዘርን አታበሳጫቸው በዚህ ልክ በጣም ነበር የደነገጡት በጣም ተናደው ነበር አይመቷት ነገር አራስ ናት። ሩታይ እመታ ሻለው ነው ያሏት። የእውነት ነው እምላችሁ እና አንቺ እኮ ምትበዩና ምትበዩ ወተት ምትበዩ ሙቅና ገንፎ እኮ ለልጁ ነው ለአንቺ ባይሆን፣ ቢሰለችሽም ይሄን ጨቅላ ልጅ ይዘሽ ዘጠኝ ወር የተሸከምሽውን ረሳሽ እንዴት? ከዛን ጊዜ ጀምሩ ያለውን ችግር እንዴት በአንዴ በሳምንት ይረሳል እንዴት? በዚች በአጭር ቀን ከአራስ ቤት ንውጣ ይባላል? ስንት ነገር አራስን ያጋጥማታል በማለት ማዘር እውነት መስሏቸው በጣም ነበር የተናደዱትም፣ አዘኑ የድሮ ነገርም ጠቀስ እያደረጉ ድሮ በነሱ ጊዜ

እንደው እሽግ ተብላው ጨረር እንኳን ውጭ እንኳን ጨረር እንዲ እንኳን አያትም ነበር። እሽግ ተብላ ጭለማ ውስጥ ነበር የምትታረሰው። የአሁን ልጆች ዘመን አመጣሽ ሆናችሁ በሳምንት ከአራስ ቤት ካልወጣን ያዙ እንዲቀቁኝ የምትሉ ናችሁ በማለት ማዘር እንግዲህ የዱሮውንም ጠቀስ እያደረጉ እሩታን ከእህቷ ጋር እህቷም ስትቆጣት ነበረ ማለት ነው። ቤተሰቦች እንግዲህ ሁላችሁም እሩታን አፍቃናለች በራሷ ቤት የት ጠፋች የት ገባች እያላችሁ ነበረ። ዛሬ ደግሞ የሚገርም ቪዲዮ ማዘርንም ያሳዘነችበት ማዘር የደነገጡበት እህቷ አይደነገጠች ያዘነችበትን ቪዲዮ ነበር። ሩታዬ ዛ የመጣችው ግን ማዘሪያ ተቀባይነት ወርቋል ማለት ነው። ኬትኬት እንደምታመጣው ኮ የሀሳቡን ራሱ አይገር ከራስ ቤት እወጣለሁ ብሎ እናትም ማስደንገጠ እድለኛ ነሽ አንቺ ሩታዬ። እንደዚህ በራስ ቤት አበባ የመሰል ሽው በማዘር እጅ፣ በማዘር እጅ ገንፎንም አጥሚቲውንም እንዴ ባት በይ ራሱ በሳቸው እጅ ራሱ መታረስ ቀላል ኮ አደለም። አንድ ሴት ልጅ ወርዳ በእናቷ እጅ መታረስ ራሱ ቀላል አደለም። ስንቶችን ቀን የሚጓጓ ለመሰለ ሩታዬ፣ በቀልም ቢሆን ው ማዘርን አታበሳጭ። ጭራሽ የመጨረሻ ልጅነሽ፣ ምንድነው መደምደሚያንሽ ብዬ ብን ጭራሽ፣ ጭንቅላቴ ላይ ወታ ተደመደመሽ ብለል ማዘር ንፋስ ምንድንነው ስትላቸው ደግሞ ቆይ ጎግል ላይ ሰርች ላድርግ ነው ያሏት። ቆይ ጎግል ላይ ማስታወሻ ደፍተር ለያዘና ንፋስ ምንድን ነው የሚለውን ሰርች ላድርግ ነበር እርሱ ማዘር እየተናደዱ ማለት ነው። እና ሩታዬ በዚህ ንክ ማዘርን አታበሳጭ። እነዚህን የመሰሉ ወርቅናትሽን እችን የመሰለች ወርቅ እህቶችሽን አታበሳጭ ነግረንሻል። ለማንኛውም ማርያም በሽልም ታውጣሽን። ውድ ስላየንሽም በጣም ደስ ብሎናል። ብዙዎቻችሁ ደግሞ ለሩታ መኪና ይገዛ ይገዛ እያላችሁ አዎ፣ ይገዛላታል መኪና ለሩታ ቀላል እኮ ነው። ልግዛ ካለች እሷ እራሱ መግዛት የምትችል ልጅ ናት። ቀላል ነው ለእሷ መኪና ቆርቆሮ። ከዚህም በላይ ለሩታ ዳይመንድ ራሱ የሚገባ ልጅ ናት፣ አይደለም የቆርቆሮ መኪና ቀርቶ ማለት ነው እና ብዙዎቻችሁ ስለምትወዷት ስለምታከብሯት፣ ያው መኪና ይገዛላት ለሩታ እያላችሁ ነው። ይገዛላታል። እሷ ብቻ ቤቢን በደንብ አረሳት ወጣ እንጂ ይገዛላታል። ችግር የለውም ማለት ነው። ሌላም ነገር ይገባታል፣ አይደለም መኪና እንዳልኳችሁ፣ ለሩታ ዳይመንድም ያንሳታል። እውነቴን ነው የምላችሁ እና ሰዎች እየ በዚህ አጋጣሚ አክብሮታችሁን ፍቅራችሁን መውደዳችሁን እንዴት እንደምገልጹ ያየትና እናንተንም አለማመስገን የውነት ከባድ ነው። ሰው ስትወዱ ጥግ ድረስ ነው። ያለ ምክንያትም ሰው አትወዱም፣ ስትወዱም በምክንያት ነው እና ሩታን ጥግ ድረስ ነው የምትወዷት። እና የዛሬው ቪዲዮ እንግዲህ ቤተሰቦች፣ ይህን ይመስላል። ቅመሞች እየበያላችሁበት እናንተም ሰላማችሁ ጤናችሁ ብዛ። ቪዲዮንም ቤተሰብ አድርጉኝ ላይክ